በተደጋጋሚ ከኢዮዳ ቤት የሚነሳልኝ ጥያቄና እንደዚሁም ውይይት ስታደርጉ በእርስቴ ዙሪያ ሀሳብ ስታነሱ እኔ ደግሞ ምላሽ እንድሰጣችሁ የምትፈልጉ ቪዲዮን ላይን ሼር አድርጋችሁ ልኝ። ለምንድን ነው ለነዚህ ለነዚህ ጥያቄዎች መልስ ማሰጪው ለምትሉኝ ሰዎች እኔ በዋናነት ልጅቷን አቅርቤላችሁ ያለውን ነገር ጠይቃችኋታል። እኔ እናንተ ለምታነሷቸው ጥያቄዎች ሁሉ መልስ የመመለስ ግዴታ የለብኝም። ምክንያቱም ልጅቷ ወደ ሶሻል ሚዲያ መምጣት አልቻለችም ነበረ። እኔ ወደ እናንተ እንድትመጣ ድልድይ መሆን መቻል እንጂ በእሷ ዙሪያ ለሚነሱ ጥያቄዎች ሁሉ መልስ የመመለስ ግዴታ የለብኝም። በመቀጠል በባለፈ ሰሞን በሳራ አልሀበሻ ጉዳይ ላይ እንግዲህ ተነጋግረን ጨርሰን የዘጋነው ጉዳይ ነው። እዮዳብ ግን አሁንም እያወራበት ስለሆነ ለአንዴና ለመጨረሻ ጊዜ ምላሽ ለስጥ። ሳራ አልሀበሻን ስሟን አላነሳሽም የምግብ ቤቷንም ስም አልጠራሽም። ለምንድ ነው ቪዲዮ ያጠፋሽው? ለምንድን ነው ይቅርታ የጠየቅሻት? ማታ ራሱ እንደዛ ብሏልና፣ ለምንድ ነው ይቅርታ የጠየቅሻት? አስገድደውሽ ነው ይቅርታ የጠየቅሹ? ለምንድን ነው ያስገደዱሽ? ከጀርባችሁ ሌላ ነገር አለ ማለት ነው? እውነት ለመናገር ከጀርባችንም ከፊታችን ከኋላችንም ምንም አዲስ ነገር የለም። እኔ ሳራ አልሀበሻን ይቅርታ የጠየኳት ንግግሬ ላይ ስህተት ስላለ ስህተቴ ስላመንኩኝ እንጂ መሲ ብርጅስቶን ደውላ አስፈራርታኝ አይደለም። መሲ ብርጅስቶን ደውላ አስፈራርታት ነው ይቅርታ በይ ያለቻት ላልከው እሱም በጣም የተሳሳተ ነው። አስፈላጊ ከሆነ መሲና እኔ ያወራንበት ቮይስ ሪከርድም ማውጣት ይቻላል። በሳቱ ስናወራ ስልክ ሪከርድ እያደረገ ነበረ እና እኔ ሳራን አልሀበሻ ይቅርታ የጠየኩበት ምክንያት የእሷ ምግብ ቤት ስም ምንም እንኳን እኔ ባልጠራ ሜንሽን ላደረጉ ሰዎች ምክንያት ስለሆንኩኝ ነው ይቅርታ እየጠየቅኳት። ይቅርታ ማለቴ ደግሞ ማንም ሰው አስፈራርቶኝ አይደለም። መሲ ማስፈራርታኝ ሳሪ ማስፈራርታኝ ሳይሆን አምኘበት ነው ይቅርታ የጠየኳት። እኔ ይቅርታ ለጠየቅኳት እናንተ ምን አናደዳችሁ? ለምን ተናደዳችሁ? እኔ አንድ ግለሰብ ነኝ ይቅርታ ጠየኳት አልጠየኳት፣ ለእሷም ምንም፣ ለእናንተ ምንም ማለት አይደለም። ግን ደግሞ እኔ ሚዲያ ላይ ነው ማቃት፣ የማከብራት ሰው ናትና ይቅርታ ማለት ነበረብኝ፣ ይቅርታ አልኳት። በዚህ ጉዳይ ላይ ድጋሚ በሳራ አልሀበሻ ጉዳይ ድጋሚ ባታወረ ደስ ይለኛል። ሲቀጥል የልጅቷ ጉዳይ እርዳታ ጠይቀሻል። ለምንድ ነው እርዳታ አድርጉላት አጀንዳውን ዝጉት ብለሻል? ያመጣሽው አጀንዳ ሳጨርሽው ለምንድ ነው ይዘጋ ምትዩ ብላችኋል። እንግዲህ እኔ እንደ አንድ የሰፈሬ እንደ አካባቢ ልጅ ተጎጂናት። መጎዳቷን በሁኔታዎቿ ባያችሁት ነገር እናንተም ታምናላችሁ። እኔ ያየሁትን ነገር ነው። ተጎድታለች፣ እርዳት ያስፈልጋታል። አዎ ብያለው። አለመርዳት መብታችሁ ነው፣ ግን ደግሞ ነገሩን ወደ ሌላ ነገር ባትወስቱ ትሮ ነው። ማታ የቴስት ኦፍ ኢትዮጵያ ተወካይ መጥቶ እያነሳቸው ጥያቄዎች ነበሩ። እነዛ ጥያቄዎች እኔ እንድመልስላችሁ አትጠብቁ፣ ሼርም አታደርጉልኝ፣ አትደውሉልኝ። ምክንያቱም እኔ የእሱን ጥያቄዎች መመለስ አልችልም። መመለስ የምችለው ልጅቷ ናት። ልጅቷ ወደ ሚዲያ መጥታ ወደ ህዝብ መጥታ እንዲህ እንዲህ ነገር ተበድያለሁ እዩልኝ፣ የተበደልኩት ደግሞ በራሴ ዜጋ ነው ብላለች። በዛን ሰዓት ተደውሎላቸው ነበረ፣ ስልክ አላነሱም። ቴክስትም ተደርጎላቸው ነበረ፣ አልመለሱም። ቪዲዮ ስንሰራባቸው መጡ። መጥተው ራሱ እነሱ እንደሚሉት እንደሚሉት ሀቅ ካላቸው የምር የነሱ ምግብ ቤት ስም ካጠፋን የነሱ ስም አላግባብ ከጠራን እኮ ህግም አለ። በህግ መጠየቅ ይችላሉ። እነሱ ሚዲያ ላይ ካለ ሰው በላይ ስለ ህግ እናውቃለን፣ ህግ እንከተላለን ስለሚሉ ቲክቶክ ላይ ወጥተው መልስ አለመስጠት ይችሉ ነበር። ወደ ህግም ሂደው በህግ ልጅቷ ያጠፈ አጥፍታችኋለች ለሰራቻቸው ያለውን ሶስት ሰዓት ሙሉ የተወራውን ወሬ በህግ ይዞ እሷንም መጠየቅ ይችሉ ነበረ። ለምታነሷቸው ጥያቄዎች ሁሉ ልጅቷ ምላሽ መስጠት ካለባት ትሰጣችኋለች። መስጠት የምችለው ግን እሷ በትህትና በስነ ስርአት ህግ ህዝብ ፊት ቆማ ቪዲዮ ላይ ወጥታ እንደተናገረች እናንተም እያንዳንዱ ጥያቄያችሁ እናንተም በቪዲዮ ወጥታችሁ ጠይቋት፣ ምላሽ የማሰጥበት ምክንያት አይኖርም። በመቀጠል ልጅቷን ስልክ እንደሌላት ሁላችሁም ታውቃላችሁ። እናንተ ቴስት ኦፍ ኢትዮጵያ ተወካይ እንዳለው እሷ አንተ ባልከው ልክ ነጻነት ያላ ሰው ካለች ለምንድን ነው ስልክ ያልነበራት? እኔ በልጅቷ ቦታ ሆኜ እናንተ ምንም አይነት ጥያቄ መጠየቅ መብት የለኝም፣ ግን ደግሞ በጣም በጣም ይሄ ሕሊናን የሚወቅስ አይነት ነገሮች ውስጣችን እያወቀ ሸፋፍንን የምናልፈው ነገር ደስ አይልም። በመቀጠል ልትፈምሽ ነው ምናምን፣ ፈልገሽ ነው ያላችሁ ደግሞ ካላችሁ፣ ታይቀረ በቃ አፈምሱኛ፣ አፈምሱኛ እዩ አፈምሰኝ። በቃ መፈመስ ፈልገሽ ነው አላልከኝ? ማ መፈመስ ይፈልጋሉ። እንደውም ዩቱብ ቻናል እራሱ አለኝ፣ እዛ ያላችሁ ሰብስክራይብ አድርጎኝ እሺ።